ከሰሞኑ በጣም አነጋጋሪ የነበሩት ቀሲስ ደበበ እስጢፋኖስ በሰሜን አሜሪካ ቨርጂኒያ የደብረ ቁስቋም ቅድስት ማርያም ወቅዱስ ገብርኤል ቅድስት ክርስቶስ ሳምራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ካህን የነበሩ ናቸው። እንግዲህ በተለይ ዘማሪት ዮርዳኖስ ደረጀ በተለያዩ ሚዲያዎች ላይ ቀርባ ስለደረሰባት ነገር እንግዲህ ሰፋ ያለ መረጃን አድርሳ ነበረ። ሌላም እህታችን እንደዚሁ ተመሳሳይ የሆነ ኬዚዛ ወደ ሚዲያ መታ። እሳቸውን እንግዲህ በርካታ ኦርቶዶክሳውያን ሲቃወሟቸው እንደነበረ ተመልክተናልና ታዲያ ለዚህ ምላሽ የሚሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽፈት ቤት መረጃ አውጥቷል። ይሄም እንግዲህ ምንድነው ለመላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ይላል። ጉዳዩ በማህበራዊ ሚዲያ እርስዎን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይን ይመለከታል ይላል። ከላይ በርዕሱ እንደተገለጸው በተለያዩ የማህበራዊ ሚዲያዎች ላይ እርስዎን በቀጥታ የሚመለከት ክብረ ክህነትን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበው ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሑፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምእመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተ ክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የድብረ ቁስቋም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በሰባት ቀናት ውስጥ ለቀረበበት ጉዳይ የሀገረ ስብከቱ ጽፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን ሲል መግለጫውን እንግዲህ ግልባጭ ለቅድስት ሲኖዶስ ጽፈት ቤት፣ ለመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽፈት ቤት፣ ለዲሲና አካባቢው ሀገረ ስብከት ጽፈት ቤት፣ ለሶስቱም የግዛት ቤተ ክህነት ጽፈት ቤት አድርሷል ማለት ነው። እንግዲህ በርካቶች በዚህ ጉዳይ ላይ እየተነጋገሩበት ይገኛሉ። በዚህ በማህበራዊ ሚዲያ ላይ ማለት ነው። በጣም በሚገርም ሁኔታ እንግዲህ ህፃናቶቹ የተወለዱት ከሌላ ማለት ነው፣ የእሳቸውን ልጆች በመልክ ይመስላሉ። ስለዚህ ጉዳዩ ምንም የሚያከራክር ጉዳይ አይደለም፣ እንደውም ዲኤንኤ ሁላ አያስፈልገውም የሚሉ አሉ። በተለይ እንግዲህ ዘማሪዋ ምንድን ነው ያለችው? ይሄ ነገር ካልሆነ የዲኤንኤ ውጤት ትክክል ካልሆነ እኔን የፈለገው እርምጃ ይወሰድብኝ እኔ ወንጀለኛ ልሁን እኔ ልጠየቅ ስትል ነበር። እና ምን ያህል እርግጠኛ መሆኗን እንግዲህ ይሄ አንድ ማመላከቻ ነው ማለት ነው። ሁለተኛውም እንግዲህ ቀርባ የነበረችው ሴት እንዲሁ አገባሻለሁ ብለውኝ ሸውደውኝ ነው፣ አላቅም ነበረ ትዳር እንዳላቸው ብላለች። እንግዲህ ልጇ ስምንት ዓመት የሞላት ልጅ አለቻትና በጣም አሳዛኝ ነው። እንግዲህ ማለት ይቻላል የሚገርመው እሳቸው እንግዲህ በአንድ ወቅት በዚሁ በፌስቡክ ላይ ይመስለኛል ሚስታቸውን ጭምር እንግዲህ ያወደሱበት አንድ መልእክት ነበረ። ምንድ ነው የሚለው፣ አምላካችን እግዚአብሔር ሆይ ውብ 13 ዓመታት ሰጥተህ በትዳር አክብረህ በልጆች ባርከህ ስላኖርከን ተመስገን። ቀሪ ዘመናችንን እንድትባርክልን ለአንተ ሰጥተንህ። የልጆቼ እናት ሶሴ፣ የኔ ብርታት፣ ከፊትም ከኋላም በአገልግሎት እንድበረታ የምታደርግኝ እናትም የትዳር ጓድም ነሽና ኑሪልኝ፣ እግዚአብሔር ይጠብቅሽ። መቤታችን ቅድስት ድንግል ማርያም ሆይ የቤታችንን ውበት የሕይወታችን አክሊል ነሽና እንወድሻለን የሚል ሚያዝያ 27 2016 የዛሬ ዓመት አካባቢ ለ13ተኛ ዓመት የጋብቻ በዓላቸው መድረሳቸውን እንግዲህ የሚገልጽ ጽሁፍ አጋርተው ነበረ በዚህ ሚዲያ ላይ እና እንግዲህ አንዳንድ ጊዜ ምንድን ነው ለዚህ ለሚዲያ መልካም መስለው መታየት የሚሹ ሰዎች ከኋላቸው ሌላ የተደበቀ ነገር እንዳለ አሁን አሁን እንግዲህ እየተረዳን ያለንበት ጉዳይ ነው። እና እኚህም ሰው እንግዲህ የመደለያ የሚመስል ጽሁፍ ሲያጋሩ ነበረ ከዚህ ቀደም። እና እርግጥ ነው እንግዲህ ባለቤታቸውም ተሸውደው ሊሆን ይችላል፣ ምንም ነገር ሊያውቁ ይችላሉ ይህንን ነገር ነገር ግን ደግሞ አሁን ጉዳዩ እየለየለት የመጣ ይመስላል፣ እየጠራ የመጣ ይመስላል። እንግዲህ በመልከም እንደምትመለከቱት ልጆቹ ቁርጥ እሳቸውን ናቸው እና። በጣም በሚያሳዝን ሁኔታ ከአሁን በኋላ ምንም አይነት ማምለጫ እንደሌላቸው ልንረዳ ይገባል ማለት ነው። እንግዲህ በዚህ በኦርቶዶክስ ሃይማኖት ስር እንደሚታወቀው የክህነት ስልጣን ትልቅ ክብር ነው እና በጌታችን በኢየሱስ ክርስቶስ አማካኝነት ነው እንግዲህ ይህ የክህነት ስራ ለህዝቦች የተሰጠው እና ይህንን ደግሞ ባለመጠበቅ ባለማክበር፣ ቀደም ሲል በጽሁፉም ላይ እንዳቀረቡት ማለት ነው ከፍተኛ የሆነ ቅጣትን የሚያስከትል ማረግን የሚያሽር እንደሆነ ቀኖናዊ ግዴታ እንደሆነ ገልጸዋልና ይሄ ትክክል ነው፣ መተግበር አለበት። እውነት ሆኖ ከተገኘ ነው ምንለው እንግዲህ በተባለው በሰባት ቀናት ውስጥ ቀርበው ምላሽ ይሰጣሉ ብለን እናስባለን። ካልሆነ ግን የግድ ከቤተ ክርስቲያኑ በመጥፎ ሁኔታ በሚባል ደረጃ እንግዲህ እንደሚባረሩ ወይም ክህነታቸውም እንደሚነሳ ግድ ነው ማለት ነው። ካልሆነ ከአማኑ በጊዜ መጥተው ጉዳዩ የሚቀበሉ ከሆነ የማያስተባብሉ ከሆነ ግን ሊሆን የሚችለው ምንድነው? ክህነታቸው ይወረስና ነገር ግን ደግሞ አገልግሎታቸውን እንደ ማንኛውም ኦርቶዶክስ ንስሐ ገብተው ቤተ ክርስቲያን ቀርበው መስቀል ባያሳለሙም፣ ቅዳሴ ባይቀድሱም ነገር ግን ደግሞ በቤተ ክርስቲያን በመገኘት እንደ ማንኛውም ምእመን ትዳራቸውን እንግዲህ በሰላም ጠብቀው መኖር ይችላሉ ማለት ነው። በቤተ ክርስቲያን አትምጡ የሚላቸው ማንም ስለሌለ በዛ አይነት መንገድ ሊቀጥሉ ይችላሉ። ካልሆነ ግን በክህነት ደረጃ አይደለም። በእንደዚህ አይነት ጉዳይ እና ሚስቱ የሞተችበት ካህን ወይም ባለቤቱን በሞት ያጣ ካህን እንኳን ስርዓት አለው፣ ወግ አለው። የምንኩስናን ተቀብሎ ነው የሚኖረው እንጂ ቄስ ተብሎ ከዛ በኋላ መጠራት እንደሌለበት የቤተ ክርስቲያን ስርዓቱ ይደነገጋልና በዚህ አይነት ሁኔታ ውስጥ ነው እና መተግበር ያለበት ህጉም፣ የሚያውጀው ህጉም የሚፈቅደው እንግዲህ ይሄንን ነው። ስለዚህ እንግዲህ ምንም ማድረግ አይቻልም ዘማሪት ዮርዳኖስም ስትናገር እንደነበረው ለዘመናት ስናገር ነበረ ለዘመናት ስወተውት ነበረ ማንም እኔን ሊሰማኝ አልቻልም ነበር አሁን ግን ጊዜው የደረሰ ይመስላል ስትል ነበር እና እውነት ነው አሁን ጊዜው ደርሷል የሚል ግምት ነው እኛም ያለን ሁለተኛዋም ሴት ብትሆን ሮማን ፈንታው ወይንም በፌስቡክ እና በቲክታክ ስሟ ቃል ኪዳን የምትባለዋም እንደዚሁ ታችን ይሄንኑ ነገር ስትናገር ነበረ። ከዚህ በፊት እኔም ብዙ ቦታዎች ላይ ሄጃለሁ ከወንድሞቹ ከእህቶቹ ማስፈራሪያ ይደርሰ የነበረ ስትል ተናግራለች። እና እንግዲህ አሁን ጊዜው የደረሰ ይመስላል። ይሄ ጉዳይ እንግዲህ አይ ቲንክ ወደ ማብቂያው እየሄደ ይመስላል። እና እንግዲህ ልጆችን መካድ ወንጀል ነው፣ በፈጣሪ ያስጠይቃል። በዚህ ምድር ላይ እንግዲህ ለስጋችን በመገዛት የነፍሳችንን በመተው ለይስሙላ ስንል ስንመላለስ በዋዛ ፈዛዛ የምናባክነው ጊዜ ምን ያህል ዋጋ እንደሚያስከፍለን መጨረሻ ላይ የዘራነውን እንደምናጭድ አንዱ ማሳየ ነውና አሁንም ቢሆን እንግዲህ እግዚአብሔር ይወዳቸዋል ነው እኛ የምንለው። ወደ ንስሐ በመግባት እንግዲህ ወደ ቀልባቸው ወይንም ወደ ልባቸው በመመለስ ቀሪ ዘበናቸውን በጸሎትና በመህላ ማሳለፍ ይችላሉ። ነገር ግን ደግሞ የክህነት ስልጣኑን በዚህ አይነት ሁኔታ ማጣታቸው የሚያስቆጭ ቢሆንም ነገር ግን ደግሞ እንግዲህ የእግዚአብሔር ስራው አይመረመርም ይባላል እና ምንም እንኳን 16 ዓመትን ያህል ተደብቀው ወይንም በእንቢተኝነት እንቢ ብለው ቢቆዩም፣ አሁን ግን ጊዜው ደርሷል። ከዚህ በኋላ ማጭበርበርም አይቻልም፣ ቤተክርስቲያንንም ማሰደብ አይቻልም፣ የሰውንም ልብ መስበር እንደዚሁም የልጆችንም ደግሞ አባትነት መካድ አይቻልም እና አሁን ጊዜው ነው ለማለት ነው። አድማጭ ተመልካቾቻችን ኮሜንት ላይ ሀሳባችሁን ማገራት ትችላላችሁ።